ሕግን ሁሉ እንጠብቃለን፣ ሕግ ይሰጠን ያሉት እስራኤላውያን ራሳቸው ነበር። ዘጸአት ምዕራፍ 19 ላይ ወደ ሙሴ መጥተው እኛ በሕግ መመራት እንፈልጋለን፣ ሕግ ይሰጠን ነበር ያሉት። ታዲያ ይህንን የእስራኤላውያንን ቃል ደግሞ ሙሴ ወደ እግዚአብሔር አደረሰ። እግዚአብሔርም ደግሞ አስሪቱን ትእዛዝ በሙሴ በኩል ልሰጠው ወደ ሲና ተራራ ጠራው። ከዛ በኋላ ሙሴ ሕግን ሲቀበል በተራራ ላይ እንደዘገየ ባዩ ጊዜ እስራኤላውያን አሮኒን ጠርተው ይህ ከግብፅ ያወጣን ሙሴ ማን እንደሆነ አናውቀውም እና በፊታችን የሚሄደውን አማልክት ትሰራልን አሉት። አሮኒም ደግሞ ከጆሯቸው፣ ከጣቶቻቸው፣ ከአንገታቸው ወርቅን ሰበሰበና ወርቅን አቅልጠው የሚሄድ በፊታቸው የሚሄድ አማልክት ትሰራላቸው። ታዲያ እስራኤላውያን ተሰብስበው ለዛ አማልክት መጨፈርና መስዋዕት ማድረግ ጀመሩ። መጀመሪያ ላይ ህግ ይሰጠን ነበር አሉት። እኛ ህግን ሁሉ እንጠብቃለን ነበር ያሉት። ታዲያ ህግን ጠበቁ ያልጠበቁም የሚለውን ዘጸአት ምዕራፍ 32 ላይ እናያለን ማለት ነው። የእግዚአብሔር የመጀመሪያው ህግ ከኔ ሌላ አማልክት አይሆንልህ የምን ነበረ። ይህንን ህግ የመጀመሪያዊቱን ህግ ነበር የጣሱት። በዛን ቀን ብቻ ከእስራኤላውያን 3 ሺህ ሰዎች እንደሞቱ እናያለን። በህግ ስራ ማንም መዳን አልቻለም። ስጋ የለበሰ ሰው ልጅ የትኛውም የሰው ልጅ የትኛውንም ሊሆን ይችላል። በህግ ስራ መዳን መጽደቅ አልቻለም። የቱ ጋር ነው የሚለው? ሮሜ 3 ከቁጥር 20 ላይ ይህንም የህግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ይላል። ይህንም የህግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በህግ ይታወቃልና ይላል። ቀጥለን ስናነብ አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጧል ይላል ኢየሱስም ማለት ነው አሁን ግን በህግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ህግ ተገልጠዋል ኢየሱስ ሲገለጥ ባይገር ለምትል የተገለጠው ያለ ህግ ነው ለምን ነቢያቱ ህግም የመሰከረለ ለማን ለእርሱ ነው ማለት ነው ስለዚህ እኛ ይህም እኛ በማመናችን በክርስቶስ ኢየሱስ በማመን የሚገኝ የእግዚአብሔር ጽድቅ ነው ማለት ነው። እኛ በክርስቶስ ኢየሱስ እናመን። የእግዚአብሔር ጽድቅ እንሆናለን ማለት ነው። ሮሜስ 3 20 እስከ 21 ስናነብ ይህንን የምሥራች ቀር እናገኛለን።